አይ ውርደት ካሌብ ለኤደን ሁነቱ ነገራት ዛሬ ላገኘሽ ፈልጋለው የፍቅረኛሽን ጉድ እነግርሻለው እስከ ዛሬ በደረቁ ተስፋ ሲሰጥሽ የኖረው ይሄ አጭበርባሪ ናይ ጉድ ሽን እነግርሻለው አላት ካሌብ ከዛም ካሌብ እባክህን ንገረኝ እኔ እኮ አባዬ በራስሽ ትደርሽበታለች ሲለኝ እሺ ብዬ ዝም አልኩኝ እባክህን ካሌብ ስሞትልን ንገረኝ አለችው ሁሉንም ነገር እነግርሻለው አካባቢያችን ያለው ካፌ ነና እነግርሻለሁ የተፈጠረውን ነገር አላተባባም፣ ካሌብ ከዛ በኋላ ስትሮጥ መጣች ኤደን። አጋጣሚ ሆኖ ደግሞ ዳን መዛው ካፌ ውስጥ ነው ያለው። ከጀርባ አላያቸውም ይሁን አላውቅም። ከዛ በኋላ ምንድን ነው አስቸኩለህ የጠራኸኝ? የተፈጠረ ነገር አለ እንዴ? እባክህን ምንም ሳታስቀር እንድትነግረኝ እፈልጋለሁ ካሌብ አለች። እሱም ደግሞ ሀው ነግርሻለሁ፣ አንቺ ብቻ ዝግጁ ሁኚ ለመስማት አላት። እሺ ምንድን ነው የተፈጠረው? ባለፈ ጊዜ ስለ ቲናና ስለ ለዚህ ዳኒ ነገርሽ ነበር አይደለ? ጀምሬ ተውኩት። አው ምንድን ነው አዲስ ነገር አለ እንዴ ስትለው፣ በጣም እንጂ በጣም ብዙ ነገር አለ። ዳኒና ኤደን ማነች ቲና እህት አማቾች ናቸው ብዬሽ ነበር። አዎ፣ አይደሉም። ምን? አው እህት አማቾች አይደሉም እነሱ። እንዴት ብዬ ነገርሽ? አምላኬ እርዳኝ ባክህን፣ እያለ እንግዲህ ካሌብ ለመናገርም እየፈራ ከዛ በኋላ ካሌብ ንገረኝ ይበናት። ከዛ ምንድን ነው ስትለው ቲናና ዳኒ ፍቅረኛ አማቶች ናቸው። ምን? አዎ ፍቅረኛ ማቶች ናቸው። ጭንቅላቷን ዛ ቀረች። ማመን አቃታት። ላይ ሲጫወት ነበር የኖረው እንዴ? ቆይ እንዴት አንተ ሚስትህ አደለችም እንዴ? እኔም ላይ ሲጫወቱ ነው የኖሩት በእነሱ ቤት እኔ ማላቅ መስሏቸው ወንድሜ ነው እህቴ ነች እየተባባሉ ውሽማዋን ቤት ውስጥ አስቀምጣ አብራ እየኖረች አባቴንም ብዙ ነገር አድርገው አባቴን ለሁለት ሊገሉት ሲተባበሩ ነበር። በእርግጥም ከእሱ ብዙም አባዬን አልተተናኮለውም። እሷ እንደውም አባዬን ስትተናኮለው ተይ እንደዚህ አታድርጊ፣ ይህ ሰውዬ ነገ ሄደና ሌላ ችግር ይፈጠራል ሲላት፣ እሷ ግን አልሰማችም ነበረ ግን አባዬን እንዳይራመድ እንዳይንቀሳቀስ አባዬ ፊት ትልቅ ሰው ፊት የማይደረግ ነገር እያደረገች አባዬን ከሶፋ ላይ እየገፈተረች እየጣለች ብዙ ነገር አድርገዋለች። እናም አባዬም ያንን ነገር እያንዳንዱን ነገር መዝግቡ በካሜራ ይዞላቸው ነበረ እና የእነኚህ ልጆች ወንድምና እህት ሳይሆኑ ፍቅረኛ አማቾች ናቸው። ኤደን ይህንን ስነግርሽ ግን በጣም እያዘንኩም ነው። በጣም ይቅርታም እየጠየኩች ነው ልብሽ እንደሚሰበር አውቃለሁ፣ ግን በጣም ነው የሚያሳፍረው ይህ ድርጊት። እስከዛሬ ጊዜሽን፣ ሰዓትሽን፣ እድሜሽን ሙልጭ አድርጎ በደረቁ ተስፋ እየሰጠሽ፣ አንቺ ደግሞ በሱ ፍቅር ታውረሽ ኖረሻል። ስለዚህ ከዚህ በኋላ ዳኒና ቲና ፍቅረኛ ማቶች ናቸው እንጂ እህትና ወንድም አይደሉም። ትረጅኛለች ብዬ አስባለሁኝ። በቃ እስከዛሬም ዝም ያልኩሽ ቆይ ብዬ ነው ኢንካውን በኋላ ስትጎጂ ማየት ስለማልፈልግ ነው። ቲና እህቱ አይደለችም፣ ፍቅረኛውናት። እኔም ላይ ስትጫወት ነው እየከረመችው። እኔ አባየና ትሁት ባይ ነግሩ ይሄንን ጉድኮ እኔ ምንም መማቀው ነገር አልነበረም። እኔ በጣም ነበረ መወዳት። ስራ ሄጄ ስመጣ አባዬ ስታንገላታው፣ ስትመታው፣ ውዋ ስትደፋበት ትቆይና እኔ ስመጣ እኔ ግፊት ጥሩ ለመምሰል ትሞክራለች። እኔም ደግሞ ያንን ነገር ብቻ ነበር ማም ነው። ከዛም አባዬ እች ልጅ ጥሩ ሰው አይደለችም ሲለኝ፣ አባዬ ምን አደረገች? ስለተንከባከበች ነው እንዴ? በዚህ ሰዓት እኮ የልጅ ሚስት እንኳ ልትንከባከብ ይቅርና በዱላ ነው የሚመቱት። እኔንስ ማና የለኝ ካሌብ፣ ካሌብ አይነህን ግለጥ እባክህን፣ ቲና መጥፎ ሰው ነች ቲና ጥሩ ሰው አይደለችም እያለች ትሁት እንኳ ስትነግረው ትሁት ሚስቴን እንዴት በትበብሪ ነው እንደዚህ የምትናገሪያት? ካልተመቸሽ ቤቱን ለቀሽ ውጪ፣ ሌላ ሰራተኛ አመጣለሁ፣ እያለ ትሁትን ሁሉ ሲያንገላታት ነበረ። ነገር ግን በራሱ አመነ። ከዛ በኋላ ዳኒ የሚስቱ ውሽማ እንደሆነ አወቀ። ከዛም ለሄደን ዛሬ ይሄ ሁሉ ነገራት፣ ማመና አቃታት። ሄዱዬ በጣም ተናደደች። በጣም እኔ ላይ ነበር ሲጫወት የኖረው የማይረባ ዋጋ አስከፍለዋለሁ። እኔ ሄደን አይደለሁም እንዴት እንደዚህ ያደርገኛል? እኔ ለፍቅር ብገዛ ወንድ ያጣው መስየው ነበር እንዴ! እንዴት ዳኒ እንዴት ያደርጋል እንደዚህ? ለካ ለዛ ነው አንዴ ቤት አንዴ ገንዘብ የሚለው። አዎ እሱም ቢሆን ደግሞ ገንዘብ የሚለው አራት ሚሊዮን ብር አባዬ ዘርፎ ለመጥፋት ነበረ። ሲቀጥል ደግሞ እሷን ቤቱን ፈርምልኝ፣ በስሜ አድርግልኝ አለችው። ቤቱን በስሙ ካደረገላት በኋላ እኛን ወደ ውስጥ ወደ ውጭ አውጥታ እሷ ከዳኒ ጋር ልትኖርበት ነበረ። ግን አባዬ እንደምታዩ ቀላል ሰው አይደለም። ሰዎችን ይወዳል፣ ሰዎችን ያከብራል። ግን ደግሞ በግል ጉዳዩ ከመጡበት ከማንም ጋር አይደራደርም። የኔ አባት ፎርጅድ ወረቀት ላይ ፈርሞላት ጉድ አደረጋት፣ አለ ካሌብ። በጣም ይገርማል። አሁን ዘላ ልትሄድ ስትል ቁጭ በይ። ነገሮች እኮ እንደዚህ ባንዴ አይደለም። እባክሽ ተረጋጊ። ተረጋግተሽ ከዛ በኋላ የሚሆነውን ትወስኛለች እንጂ አሁን በችኮላ ውሳኔ ጥሩ አይደለም፣ አላት ካሌብ። ካሌብ እንዴት ልረጋጋ? ተጫወተብኝ እኮ እኔማ ኤደን አደላውም። ዋጋ አስከፍለዋለሁ። ለእያንዳንዱ ነገር፣ ለእያደረገብኝ ነገር ዋጋ አስከፍለዋለሁ ስትል በጣም ተናደደች። ወይኔ፣ ይቅርታ እንዲሰማሽ፣ እንድትሰበር ይችላል ያደረኩች። በጣም ይቅርታ። እንኳንም ነገርከኝ ብዙ ረፍዷል። ቢሆንም አሁንም እንኳን ነገርከኝ ካሌብ። እኔ እኮ እንደውም በቃ ሁሉም ነገር ይቅርና ስራንስራ ስራ እኔም ልስራ ሁሌም ከጎን አለው አንተም ስራ ዝቅ ብለ እያልኩት ነበረ። እሱ ደግሞ እስቲ አስቤበት እነግርሻለሁ እያለኝ ነበር ለካ እያለች፣ እንግዲህ በጣም ተናደደች። ሄዱዬ ልቧ ተሰበረ። ሰላም ውድና የተከበራችሁ የቻናሌ የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ኤደን እውነቱን አወቀች። ዳኒ የቲና ፍቅረኛ መሆኑን አወቀች ማለት ነው። ካሌብ አንድም ሳያስቀር ሁሉንም ነገር ነገራት። እንዴት? ለምን እንደዚህ ያደርጋል? ምን አድርጌ ነው? ለምንድን ነው እንደዚህ ያደረገኝ? ስትል እንግዲህ በምሬት ተናገረች ማለት ነው። ምክንያቱም እኔ እኮ እዛ ቤት ስትመላለሽ አንድም አይፈልግም። ጉዴን ይናገሩብኛል፣ ጉዴን ያወጡብኛል እያለ በሰቀቀን እየኖረ ነው እኔንም ዛሬ ጉሮሮ ይናነቀኝ በተቀመጥኩበት ለምን ስትለው እኔ ፍቅረኛ ላመጣ ነው ውጭልኝ ከቤቴ አይንሽን ማየት አልፈልግም ስለዚህ ፍቅረኛ እዣለውኝ ሚስት እዣለው ስል ተነስቶ ዘሎ አበደ ዳኒ ምን ሆነሃል ተረጋጋ እንጂ እኔ እኮ ነኝ ፍቅረኛ የማመጣው ለምን ተናደድክ ሲለው አይ ብሎ ተረጋግቶ ቁጭ አለ ከዛም መጥቶ አንቺን አወራሽ ተመልሶ መጥቶ ግን ትሁት ጋር ሄዶ ትሁት፣ እዚህ ቤት ምንድን ነው የተካሄደው ዛሬ? ሲላት አረ፣ ምንም አልሰማሁም ስትለው፣ ከዛ በኋላ እኔ ሶፋ ላይ ቁጭ ብዬ ነበረ መጥቶ ተከመረብኝ በማላውቀው ነገር ምንድን ነው ሲል፣ አንተ የኔን ሚስት ልታገባ የኔን ፍቅረኛ ልታገባ ነው እንደ ሲል፣ ጉሮሮ ናነቀኝ እንደ። ሰውዬ ታመሃል እንዴ? እኔ ስለ አንተ ፍቅረኛ ምንም ማውቀው ጉዳይ አለ? ከእሷ ውጭ ሌላ ሴት የለም እንዴ? ብሎ አባዬ መቶ አገላገለን። ይውልሽ ዳኒ ተብየው ይሄ ነው ስራው። እናም ይሄ ሰው እንደማይሆንሽ እና እንደሚሆንሽ አንቺ በራስሽ አስበሽ ድረሽበት የኔ ልጅ። እኔ ምንም ልልሽ እንኳ አልችልም። ስለሱ ስለሱ ካወራው በጣም ብዙ ነገር አወራለሁ የኔ ልጅ። ባክሽን፣ አንቺም አስበሽ የራስሽን እርምጃ መውሰድ አለብሽ። አረት አባባ፣ አባዬ። ካሌብ አመሰግናለሁ ስለ መከራችሁ፣ እውነት በጣም ነው የማመሰግነው። ግን እድሜን፣ ጊዜን፣ ሰዓቴን ስለበላብኝ ለእያንዳንዱ ነገር ዋጋ አስከፍለዋለሁ። እውነት በጣም ነው የማዝነው ስትል፣ እንግዲህ ቴናዬ ማነች ሄዱዬ በጣም ተናዳለች፣ ተሰምቷታል፣ ልቧ ተሰብሯል። ወንዶች እንግዲህ እንደዚህ ናቸው፣ እያጭበረበሩ ሁሌ መኖር ነው ስራቸውና እንግዲህ ሄደን በጣም አሳዝናኛለች። ነገር ግን ደግሞ እውነቱን ማወቅ ስላለባት ካሌብ ነገራት ማለት ነው ያ ነገር ደግሞ በጣም አሳመሟታል እኔ ላይ ነበር እንዴ እስከዛሬ ሙድ ሲይዝብኝ የኖረው ወይኔ ቲና እንዴት እንደዚህ ያደርገኛል ለምን ምን አደረግኩኝ እያለች እንግዲህ በጸጸት ራሷን እያወቀሰይ ትገኛለች እኔ ራስሽን በጸጸት እንድትጎጂ ሳይሆን እውነቱን እንድታኪ ስለፈለግኩ ብቻ ነው ቲና ተረጋጊ አላት ከዛ በኋላ እሷም እንዴት ልረጋጋ ምን ይዤ ልረጋጋ ካሌብ እውነት በጣም ነው የማዝነው። እስከ ዛሬም እንዴት ሳትነግሩኝ እንዴ? ምን ብለሽ እንንገርስ ግን ዛሬም ከአቅሜ በላይ ስለሆነብኝ ነው። እውነቱን እንድታይ እንድታቂ ስለፈለኩ ነገርኩሽ። ከዚህ በላይ እንድትጎጂ ስለማልፈልግ ነው አላት ካሌብ። አመሰግናለሁ ግን አሁን መረጋጋት አለብኝ ብላ እንግዲህ ወደ ቤቷ ተመልሳ ሄደች ማለት ነው። ዳኒም ከጀርባቸው ቁጭ ውሎ ነበር፣ እንግዲህ ምን እንደሚያወሩ እያየ ነበር። ግን ካሌብና ዳኒ እንግዲህ ሃይለኛ ጦርነት ይከፍታሉ አሁን ምክንያቱም ካሌብም ስለ ቲና ጉዳውን ያወጣለታለ። ዳኒ ቲናም ይሄ ነገር ከታወቀባቸው ሁለቱም የሚፈጥሩት ነገር በጣም ከባድ ነው። እውነት ለመናገር ቲናና ይሄ ማነው ዳኒ በጣም ትልቅ ጦርነት ውስጥ ነው የሚገቡት። ያደረጉት ነገር በጣም ቀላል አይደለም። አሳፋሪ ድርጊት ነበረ ሲሰሩ የቆዩት። ትልቅ ሰው ፊት አባባ ሶፋ ላይ ተቀምጠው እነሱ እሰው ፊት የማይደረግ ነገር፣ ብልግና ነገር እያደረጉ አባባ ንቃ። ይሄ የሞተ ሽማግሌ እኮ ነው፣ መንቀሳቀስ አይችልም። ምን አባቱ ሊያደርግ ይችላል? እሱንም ፈርቼ አለው ረመኔቲና ገና ሰራለታለሁ። ይሄ በድን ነው፣ ይሄ እኮ ሽባ ነው እያለች አባባ ላይ ብዙ ነገር ስትዝትበት፣ እንግዲህ አባባ ሁሉንም ነገር ችለው ኖረዋል። አሁን ግን ኤደን ሁሉንም አወቀ።